ሰላም ሰላም፣ ውድና የተከበራችሁ የዓለም ዩቱብ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ አላችሁልኛ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። እንዴት ቆያችልኝ? እንዴት ሳረፋዳችሁ? እንዴት ሳመሻችሁ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ውድና የተከበራችሁ ሰላም ጤና ይስጥልኝ ብያለሁ። በዓለም ደረጃ ያላችሁ ሰላማችሁ ብዝዝብ ትርፍ ይበልልኝ። እንዴት ቆያችልኝ? ሰላም ናቸዋል አሉ ይመስገናል። ዛሬ በጽናት ዲራማ ከች ብያለሁ ማለት ነው። እንደምትወዱት ተስፋ ላይ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ገባበሉ። ማህ ነው ለቤት አዲስ የሆናችሁ ገባ ገባ በል ታበላችሁ ቤተሰብ ሆኑ፣ እንዲሁም ሼር እያረጋችሁ ማለት ነው። ዛሬ ጅላችሁ የመጣሁት ያው እንደ በፊት ይህው እንደምታውቋት የጽናት ድራማ ና ሙሩ ታውቋቸዋላችሁ፣ ብዬ ተስፋ አደርጋለሁ። እና ያው ሙሩ እንደምታውቋት ታማለች። ታማ ያው ወደ ሆስፒታል ገብታለች ማለት ነው። እና በጠና ታማለች። ለዚህም በቃ ከዚህ በፊት በጣም እያሰበች እየተጨነቀች ነበር። ለዚሁም በቃ ሁሉም ነገር የምትጨነቀው ደግሞ ለናሆም ነበር ማለት ነው የማይሆን ተስፋ ሰጥቼ የማይሆን ነገር ብዬ እንዴት ነው እሱ ጋር መቀጠል የምችለው እያለች በጣም እያሰበች ነበር። ያንን ያሰበችው ደግሞ በያው በእንደገና እንደዚህ ሆና እንትናለች ማለት ነው። ይህን ደግሞ ያው እንደዚህ የሆነችበት ምክንያት ያው ጭስ እጣ ምናምና ጭሳ እያጭሰ ነበር ከዛ ያ ነገር አፍኗት ልቧ ከዛ አንድ እንትን ብሎ አመማት ማለት ነው። ከዛ ያው እንደምታውቁት ቅዱስ እንትን እያጣን እያጨሰ ነበር። ከዛ በቃ እሱ ልቧ ላይ እንትን አለ ማለት ነው እና ወዶቼ እ ብዙቻችን ነው የምናቃችሁ የምናቃት በጣም እንወዳት ማለት ነው። የምር በጣም እውነት ይመስላል እንዴ፣ ስናያቸው የምር በጣም አሳዘነች። የእውነት የውነት ነው የመሰለኝ። እንደዚህ በቃ ለልል በቃ ለሱ ደብቃ ምንም አልሆንኩም፣ ደህና ነኝ፣ ተሽሎኛል ምናምን እያለችሁ ነበር ለናሆም ማለት ነው። ተሽሎኛል በቃ አትጨናቂ ምናምን እያለች እንትን እያለች ነበር ለወንዶቹ በጠቅላላ ላላ፣ አይዞህ እያለች ነበር በቃ እያለች ከዛ ሴቶቹ ደግሞ ጽናትና ሰኑ ገቡ ማለት ነው። ኑ ተባሉ ገቡ። ወደ ሷ ክላስ ስትገባ ያው እያለቀሰችም በቃ እኔ የማይሆን ተስፋ ነው ለናሆም የሰጠው። እኔ አሁን አደራ ምላችሁ ናሆምና እናቴን ነው አደራ የምላችሁ ብላ ለጽናትና ለሰኑት ነገረቻቸው። በሚገርም ቦታ ሰኑም ጽናትም ደነገጡ። ሲደነግጡም በቃ ለምን እንደዚህ ያለሽ? አንቺ እኮ ትድኛለሽ። ዶክተር ይሄን አለኝ ብለሽ ኧረ ይሄ የማይቻል ነገር ነው። ሁሉም ነገር ለፈጣሪ ስጭት ትላታለሽ። ጽናትም ያው እያበረታች እሷም እንትን ብትልም በቃ በጣም ብርታት እየሆነቻት ነው ማለት ነው። የጠነጫት ይሆናል አይደል? በጣም እያበረታታች ነው እና እንደዚህ እያለች በጣም እንትን እያረገቻት ነበር እና ያው እሱ ደግሞ በጣም ተጨንቋል። በጣም ማለት ነው ያው ራሱን ልቡን እየመታ ድው ድው እያረገ ለጓደኞቹም በቃ ጓደኞቹ በቃ ለሱ ነው ያሰቡት። እሱ በቃ አንድ ነገር እንዳይሆን በቃ ምንም እሷ ታመመች ማለት እኔ እኔ ታመምኩ ማለት ነው ምናምን እያለ እሱም በጣም እየተጎዳ ነበር። ያው እሱም ውጤቷ ምኗ እስከሚመጣ ድረስ ያቦልኩስ ተተከለባት እንደምታውቁ በጣም ታማ ነበር። አሁን ነፍስ እንትን ብላ ይኸው መናገር ጀመረች ማለት ነው። መናገር ጀምራ ከዛ ያው ናሆምን አናገረችው ሙሩዬ ሙሩዬ እያላት፣ ወይ ደናነሻ ደናነሽ እያላት፣ አዎ ደናነኝ፣ ናሆሙዬ እኔ በጣም ደናነኝ አለችው። ለኮሮቤልም ደናነኝ፣ ለቅዱስም ደናነኝ፣ ለኪራም ደናነኝ እያለች ምነሱ ዳያ ነኝ ብላ ሸኘቻቸው። ግን ለሴቶቹ ደግሞ እንደዛ አላለቻቸውም። በጣም እንዳመማትና በጣም ምንም ተስፋ እንዲያሌላት ነበር ለጽናትና ለሰኖ የነገረቻቸው ማለት ነው። እና በጣም ከባድ ነው። እና ያው ተወንድ ልቅ ሴት ቀለል ትላለች ብላ ብላ ነው ምሳሌ ያው እናቴና እናቴ እናሱ አደራ እያለች ነበር። እነሱም እያጽናኗት እያበረታቱት ነበር። ስለዚህ እና ያው በጣም ነው የምር በቃ ታዘነች ማለት ነው። ሙሩዬ የፈጣሪ ማርያም ሺ ነው የኔ ውድ እህት አይዞሽ። ሁሉም ነገር ተስፋ መቁረጥ የለብሽም። እንደዚህ ለምን ያለሽ እንደዚህ ስለምን ታስቢያለሽ? ጓደኞችሽ ኮ ይጨነቃሉ። ዛሬ ላይ እንደዚህ ታመምን ማለት ከቀረን ወደ ኋላ ሞት ማለት አለ፣ ነገ የተሻለ ቀን አለ። ስለዚህ እንደዚህ መሆን የለብሽም ምሩዬ ትነሽ ያለሽ፣ ትድኛለሽ። ደሞ አውቃለሁ ትድኛለሽ። ስለዚህ እንደዚህ መሆን የለብሽም። ምን ይወድህት እና የምር በጣም አሳዘነችኝ ምሩዬ ማለት ነው። እንደዚህ እናክል በቃ የሆነ በቃ ደስ ነው የምትለኝ። እንጃ ለምን እንደሆነ አላውቅም። ነገሯ፣ ረጋታዋ፣ አነጋገሯ ሁሉ ነገር በቃ ደስ ነው የሚለው እንትነት እና ይሄን ዛሬ ያው በዚህ መልኩ ነው ይዤላችሁ የመጣው ውዶቼ። ያው ትወዳታችሁ ትወዳላችሁ እየተስፋ አደርጋለሁ። ያው ጽናትም እያለቀሰች፣ ስኑም እያለቀሰች አይዞሽ እያላት ነው። ተጎንሽ አይዞሽ፣ ትድኛለሽ፣ በርቺ፣ ጠንክር እያሏት ነው። ያው የጓደኛ ጥግ ይሄ ነው። ጓደኛ ማለት በክፉም በደጉም ጊዜ ተጎን መቆም ነው። ብቻ በደህና ጊዜ ብቻ አይደለም የሰው ልጅ የሚፈለገው፣ በመጥፎ ሰዓትም የሆነ በቃ ባስቸገራችሁ ሰዓትም ተጎን መሆን አለባችሁ። አሁን በጣም ነው ደስ የሚሉት እነዚህ ሶስት ልጆች ቢቸግራቸው፣ ቢጠማቸው፣ ቢላቸው በቃ አብሮ ነው ችግራቸው የሚጨርሱት ማለት ነው። እንደዚህ አይነት ጓደኛ እስኪ ኬት ነው ያለው? የምር ነው ብላችሁ እንደዚህ አይነት ጓደኛ እኔ የምር በጣም ነው መቀናባቸው። አንዳንዴ በቃ እንጃ እኔ ብቻ ጓደኛ የማይወጣልኝ እንደዚህ ብዬ አስባለ ይምር እና በጣም የሚዋደዱ በክፉን ጊዜ ፅናት በሆነ ሰዓት እንደዚህ ሆና ነበር። በዛ ሰዓት ራሱ በጣም ነበር እንትን ያሉት፣ ግን እነሱ ያው አብሮ ናቸው፣ በቃ ይለያዩ ብቻ ያው ጓደኝነት፣ ያው በድራማ ብቻ ሳይሆን በተግባርም ብታሳዩን ጥሩ ነው። ጓደኛ እኔ አለ ብዬ አላስብም፣ እንደ እኔ ማለት ነው ያው ጓደኝነት ጥሩ ነው። ለክፉም ለደጉም ጊዜ እንደዚህ መጥቶ ያጽናናል ሰው ተጎናችን ካለኮ የሆነ በቃ ውስጣችን ደስ ነው ደስ ይለናል ማለት ነው። እና ውዶቼ በጣም ነው ደስ የሚለው ማለት ነው። ሁላችሁም እየገባችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ ገባ በሉ፣ ወደ አለም ቤት ተቀላቀሉ ማለት ነው። ይህን ደግሞ እስከ መጨረሻው እያያችሁት አዳምጡት ትውዱታላችሁ ብዬ ተስፋ አረጋለሁ። የምሬ ነው ምላችሁ፣ ጓደኛ ምርጥ ጓደኛ ካላችሁ የምር ታድላችኋል። ታድላችኋል በመጥፎን ጊዜ በደህናን ጊዜ ማብሮ እንደዚህ የአይዞሽ በርቺ የሚል ታድላችኋል። የምሬ ነው ምላችሁ፣ ለምንም ጊዜ ጓደኛ ማለት ማስታወት ነው። የምሬ ነው ምላችሁ። ስለዚህ ጓደኞቻችሁ አጥብቃችሁ የያዙ ምንም እንትን እንዳትሏቸው ስለዚህ ጥሩ ነው ብዬ ነው የማስበው፣ የምር እና ናሁም እያይዞ ጠንክር፣ አንተም ትድናለች፣ ትድናለች። አይዞ ልበህ እንደዚህ ምትና ይስጋ። አይዞ ወንድሜ ትድንልሃለች። ያው ሁላችሁም አትጨናነቁ። ፈጣሪ ማራሽ የማራት በሉ ሁላችሁ። ያው ታውቃላችሁ፣ ብዙ ነገር ጋይዝ ፈጣሪ ማራት እያላችሁ ኮሜንት ላይ አስቀምጡ፣ ማለት ነው። ዛሬ ያው ሙሩዬ ስለ ታመመች በጣም ታማሚ ነበረች። ያው ታመሙን ከዚህ በፊት ብታቅም በቃ ያው የማይሆን ተስፋ ሰጠውት እያለች ራሷን እየጎዳችው ነው። ከዚህ ልቅ ደግሞ እንደዛ ማለት ሳይሆን በቃ እሱን አይዞ በርታ ምናምን ማለት ነው። ተጠንኛ ማይድን ነገር የለም ትድኛለሽ። የእኔ ወድ አይዞሽ ማለት ነው። ትድኛለሽ እያስጭነነቂ የምር ነው የምላቸው። ይህን ድራማ የምር ቢሆን እውነት ቢሆን ብዬ ነው የማስበው። በጣም በቃ ብዙ ነገር ጓደኝነታቸው፣ መልካምነታቸው፣ አስተሳሰባቸው ይሆናል ብዙ ነገር፣ በእነዚህ ልጆች በጣም ብዙ ነገር ተምሬያለሁ። ምን አትል ለጓደኛ መስዋዕት እንደሚከፍሉ ማለት ነው። እና በጣም ነው ከዛም በቃ እንደዚህ እየሆነ ጉሮቤል ለ ለናሆም አው ደህና ነች፣ ደግነች እና በጣም ታማለች። ጪሱ ነው የጎዳት እያለ እንትን እያለ ነበር እየተናገረ ነበር። ያው ምን ያረጋል ጪሱ። ወይኔ ናሆም ቅዱሴ ምን ሆነህ ነው እንዴ ሰው ሰው ምትገለው? ራሱን እየቀጣ ነበር ማለት ነው። ቅዱሴም በጣም ተናደደ። የሰው ሰው አጥፍቼ ነበር በገዛ እጄ፣ ለምንድን ነው እንደዚህ መሆነ ብሎ ቁዱስም እራሱን እያሰላስለ እያሰበ እየተጨነቀ ነበር እላቸዋለሁ። ያ ቁዱስም በጣም ነው የተናደደው፣ በጣም ውስጡ ተጎድቷል። ያ እሱ ያን ነገር እንትን ባይለች እቺ ልጅ ያ ባህት ተርፈ እና ያ አሁን ላይ ግን ደህና ነች፣ ተሽሯታል። በደንብ ተሽሯታል፣ ደህና ነች። ይሄን አክል ማውራትም ካየ ጥሩ ነው፣ ጥሩ ነው። እና ሁላችሁም እንደዚህ አይነት ጓደኞች ይስጣችሁ። እና በጣም ነው ደስ የምትሉት፣ በርዱልን ጠንክሩልን ማለት ነው ወዶቼ፣ እንወዳቸዋለን ማለት ነው። የምሬ ነው ብላችሁ ከምር ለምታበረታቱን አይዞሽ፣ በርቺ፣ ጠንክሬ ለምትሉኝ፣ ምር ፈጣሪ እያክብራልኝ በጣም ነው የምወዳችሁ እናንተ እናንተ ወዳችሁ፣ ፍቅዳችሁ ቪዲዮ ስለምታዩልኝ ማለት ነው። እና በሌላ አብዱ ውስጥ ከምንገናኝ ድረስ ቸር ቆዩልኝ። ወዳችኋለሁ።